ሰባት ሰው ገሎ ሊናዘዝ ካህን ጋር ይመጣል። እና አባቴ ሰባት ሰው ገደልኩ ይላቸዋል። ካህናት በነገራችን ላይ የእኛን ኃጢአት በሰሙ ቁጥር ወይ ጉድ ሲሉ የሚውሉ እንዳይመስላቸው፣ ለሐኪም በሽታ አዲስ እንዳልሆነ ለካህን ኃጢአት አዲስ አይደለም። እኛም አዲስ ነገር ኃጢአት አንሰራም። በነገር ምንም ክሬቲቭ እኳ አይደለንም። ዝም ብለን የምንሰራው ያንኑ ነው እና መጥቶ። በቅርቡ የተሾሙ ገና ዓመት ያልሞላቸው ወጣት ቄስ ናቸው። ብዙ ኃጢአት ሰምተው አያውቁም። መጣና ይሄ ሰውዬ ሰባት ሰው ገደልኩ አላቸው። ደነገጡኝ፣ አባት ገና መሾማቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሉ። አደነጋገጣቸውን ሲያይ እኚህ ሰውዬማ ወስደው ለፖሊስ ነው የሚሰጡኝ ብሎ እሳቸውንም ገደላቸው። ስንት ሆኑ? አሁን መናዘዝ ፈለገ ድጋሚ ሌላ ካህን ጋር ሄደ። እንደ አረጋዊ ካህን ጋር ሄደና አባቴ ንስሓ ልገባ ነው አለ። ምንድን ነው አሉት። ሰባት ሰው ገድያለሁ። ገደልኩ ብዬ ሂጄ ለካህን ስናገር ሲደነግጡ ሳይ እንዳያጋልጡኝ ብዬ እሳቸውንም ጨምሬ ገደልኳቸው። በድምሩ ስንት ሰው ገድያለሁ አላቸው። እኚህ ካህን ምን አሉ? ይሄማ ቀላል ነው፣ ምንም ችግር የለውም አሉ። ምክንያቱም ዘጠነኛ እንዳይሆኑ ምን ይሄ ምን ያሳስባል? የኔ ልጅ ይህን ያስጨነቀ። አይዞህ ሰይጣን ነው የሚፈትንህ። አንተ መጀመሪያ ጠበል ነው መጠመቅ ያለብህ አሉት። አንተ ላይ አድሮ ግደል፣ ግደል የሚያሰኝ ሰይጣን ነው። ጠበል አጠምቅሃለሁ ና በል አሉት እና ይዘው ትሄዱ። ጫካ መሀል መሀል ላይ ሲደርሱ የሆነ ጉድጓድ አገኙ እና በገመድ ውረድ አወርድሃለሁ። ወርደህ ጉድጓድ ውስጥ ዋሻ አለች። ዋሻ ውስጥ ጠበላለህ ይዘህ ትመጣለህ። አጠምቅሃለሁ ትሄዳለህ አሉት። ደስ አለው። ማቀላልለዋል እና ሄዱ። ጉድጓዱ ጋ ደረሱ። በገመድ አወረዱት። ከዛ ገብቶ ዋሻ ውስጥ ሲያይ ጠበል የለም። ከዛ ተመልሶ ሲመጣ፣ እኛ አባት ያንን ገመድ ሰብስበውታል። አንተ እዛው ነው መቆየት ያለብህ አሉት። አሰሩት ማለት ነው። አሁን ይህ ሰውዬ ውስጥ ሆኖ ይዝታል፣ ልውጣ ብቻ ይላል እኔ ከዚህ ጉድጓድ ከወጣሁ አንተ አንድ ቀን አታድርም ይላል እኚህ ካህን ዝም ብለው ትሄዱ በማግስቱ ሙሉ ቀን ውሎ ማታ ሲመጡ አንዲት ዳቦና አንዲት ኮዳ ውሃ ይዘው መጡ ይዝታል ልውጣ ብቻ ይላል ያችን ዳቦ ወረወሩለት በላ ሰባት ቀን አስራ አራት ቀን ሀያ አንድ ቀን በቀን አንዴ እየመጡ ይሰጡታል። ይሳደባል፣ ይበላል። በቀን አንዴ ነው የሚበላው። ማለት ምን ማለት ነው ምመናን? ይሄ ሰውዬ ምን እያደረገ ነው? እየጾመ ነው። ይገርማቸዋል። ወር ሁለት ወር ሲሆነው ስድቡ የቀነሰ የቀነሰ የቀነሰ መጥቶ አንድ ቀን ሲመጡ ምን አላቸው? አባ ነገ ሲመጡ ከዳቦው እና ከውሃው ጋር መጽሐፍ ቅዱስ ይዘውልኝ ይምጡ አላቸው። እሺ አሉት። ጭ ብሎ ከወር ፍጥረት ጀምሮ ማንበብ ጀመረ። ሲያነብ ልቡ ተሰበረ። ራ አባቴ ያለው እኔ ሰው ገደልኩ ብዬ ነው የተናገርኩት። የእኔ አጢአትማ ብዙ ነው። እንዲህም አድርግ ያለው እንዲህም አድርግ ያለው ይላል። አይዞ፣ እግዚአብሔር ይፍታ ይሉታል፣ ይሄዳሉ። እንዲህ እያለ አመት ሁለት አመት ሶስት አመት ሆነ። አንድ ቀን እኛ አባት ውሃና ኮዳቸውን ይዘው ዳቧቸውን ይዘው ሲመጡ ይሄ ሰው እየዛ ጉድጓድ ውስጥ የለም። ደነገጡ። ያው የእሱ ነገር አይታመንም፣ ቤት በኩል ዞሮ ሊመጣ ነው ብለው ግራ ቀኝ ሲያዩ አባቴ ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ ሰውየው አየር ላይ ነው ያለው። እግዚአብሔር ይፍታሉ ተሰወረ። በቅቷል። ምን ለማለት ነው? ተመልከቱ። ኃጢአት የሚጀምረው ማናት ሲባል የገሌ ሚስት ናት ሲባል ማቆም አለብህ ባለትዳር ነው ሲባል ማቆም አለብሽ ባለትዳር ናት፣ ባለትዳር ነው ከተባለ በኋላ ጨዋታው ከቀጠለ መጨረሻው አያምር። ማን ናት አለ? የኦሪዮ ሚስት ናት። አስመጣት፣ አስነወራት ይላል። ምን አላት መጽሐፍ ቅዱስ ባልና ሚስት ተስማምተው የሚፈጽሙትን ሩካቤ ሩካቤ አወቃት ይላል። አዳም ሚስቱን ሔዋንን አወቃት ይላል። ከህጉ ውጭ ከሆነስ አስነወራት ይላል። ግብሩ አንድ ነው፣ ግን እግዚአብሔር የሚያየው በተለያየ አይነት ነው። አላማው ምንድን ነው? ዳዊት ገብቶ ከሚስቱ ጋር እንዲተኛና ልጁ የማን ነው እንዲባል፣ የእሱ ነው እንዲባል። ግባና ተኛ አለው። ምግብ አስይዞ ላከው ይላል። ከቤተ መንግስት ምግብ፣ የቤተ መንግስት ምግብ በነገራችን ላይ በጣም መጥፎ ነው። መዘዝ አለው። የቤተ መንግስት ምግብ አንዴ ከቀመስከው ቀጥሎ ሞት ነው የሚከተል እና ምግብ አስጭኖ ወደ ቤቱ ላከው። ኦሪዮ ውጭ አደረ። ከዛ ዳዊት ሲያጣራ ውጭ አደረ። ምን ነው አለው። የእግዚአብሔር ታቦት በደጅ አድራ ታቦተ ጽዮን በደጅ አድራ የእስራኤል ጎበዞች ወጣቶች ከጠላት ጋር እየተናነቁ እንዴት እኔ ገብቼ ከሚስቴ ጋር ተኛለሁ፣ አለ ከእኔ ጋር ናችሁ። የማን ታቦት በእግዚአብሔር በደጅ አድራ አለ። አይገርምም? ኦሪዮ ኬጥያዊ ነው። ኬጥያውያን አህዛብ ናቸው። ከአህዛብ ወገን መጥቶ ተገርዞ ነው እስራኤላዊ የሆነው። ኬጥያዊው ኦሪዮ ለዳዊት ስለ ታቦተ ጽዮን ክብር ይንገረው! በእውነት አይገርማችሁም? ስለ ታቦተ ጽዮን ክብር የእግዚአብሔር ታቦት በደጃ ድራ አለ። አንዳንዴ እኮ የማያምኑ ሰዎች ከኛ ተሽለው ይመክሩናል እኮ ዮናስን አላያችሁትም? ተነሳና አምላክን ጥራ አሉት እኮ ከተኛበት ቀስቅሰው። አሕዛብ እኮ ናቸው የተርሴስ ሰዎች። እና ኦሪዮ ስለ ታቦተ ጽዮን ክብር ለዳዊት እንዴት ይነግረዋል። የእግዚአብሔር ታቦት በደጃ ድራ እንዴት እኔ ከሚስቴ ጋር ገብቼ ተኛለዋለ። ከምኔ ጋር ገብቼ ከሚስቴ ጋር ዳዊት እኮ ከሰው ሚስት ጋር ነው የተኛው ምንድን ነው እያለን ያለው መጽሐፍ ቅዱስ? እግዚአብሔር ምን ሊለን የፈለገው? ልብ አምላክ እኮ ነው። ዳዊት ሰባት ሀብታት የተሰጡት እኮ ነው። ማንንም እንዳናምን ነው ምእመናን። እገሌ የበቃ ነው እገሌ ነቃ ነው ጸሎተኛ ነው ሰባኪ ነው ዘማሪ ነው አጥማቂ ነው ብላችሁ ማንንም እንዳታምኑ። ኃጢአት ያላዋረደችው ሰው የለም። ሺህ ጊዜ ቢዘምር ከዳዊት ይሻላል ይበልጣል እንዴ? ዳዊት እግዚአብሔርን እያየ እኮ ነው የዘመረው። ግን ኃጢአት ሲያዋርድ የማይጥለው የለም። እንዲ ቆመን ስንናገር አይታችሁ አቤት ሲዘምር አቤት ሲቀድስ ብላችሁ ማንንም እንዳታምኑ። ከዳዊት አንበልጥ ምንም ብንሆን። ወግታ የጣለቻቸው ብዙዎች ናቸው። ኃጢአት ያላዋረደችው የለም። ከመዋረድ ይጠብቀን እግዚአብሔር። ስለዚህ ድጋሚ አበላው፣ አጠጣው፣ አሰከረው ከሚስቱ ጋር ገብቶ እንዲተኛ ነው። እሱ ግን አሁንም ውጭ አደረ ሰካራሚ ልቡን አይስትም። ዳዊት ነገሩ አላመር ሲለው ደብዳቤ አስይዞ ላከው ይገደል የሚል ደብዳቤ ኬጥያዊው ኦሪዮ ወደ ጦር መሪው ወደ ኤልያብ ሄዶ ያን ደብዳቤ ሰጠ የሞቱን ደብዳቤ ይዞ እንደ ባህራን የሚገደልበትን ይዞ እንደ ይስሐቅ እንደ ክርስቶስ ደብዳቤ ይዞ ሄዶ ሰጠው ጦር መሪው ሲያየው ይሄ ሰውዬ ይገደል የሚል ነው የንጉሥ ትእዛዝ ነው ምንም ማድረግ አይችልም ወታደሮቹን ጠራና ኬጥያውን ኦሪዮን ይዛችሁ ወደ ጠላት ሂዱና ጠላት ግር ብሎ ሲመጣ ሸሹ አላቸው። እሺ ያሉ ጠላት ግር ብሎ ሲመጣባቸው ጥለውት ሸሹ። ታቦተ ጽዮንን ጥላችሁ ከርታችሁ እስራኤልን ከድታችሁ ወዴት ነው የምትሄዱት እያለ እየለፈለፈ ተደብድቦ ሞተ ይላል። ይህ ሁሉ ሲሆን ማን ይመለከታል? አሁን ነቢዩ ናታን መጣ ወደ ዳዊት በፈረስ ላይ ሆኖ ነቢያት በአህያ ላይ ሆነው ከመጡ አገር ሰላም ነው። በፈረስ ላይ ሆነው ከመጡ ችግር አለ። መጣ ወደ ዳዊት። ምንድን ነው አለ። ዳዊት ደነገጠ። አመጣጧ አላማረውም? እረ ንጉሥ ሆይ በአገር ትልቅ በደል ተሰርቷል አለ። ምን ነው ምን ተፈጸመ አለው። አንድ ሰው ብዙ በጎች ነበሩት አለ። ባለጸጋ ሰው ብዙ በጎች ነበሩት። ከጎረቤቱ ደግሞ አንዲት በግ ብቻ ያለችው ድሃ ሰውዬ ነበረ። ይህ ድሃ ሰው ወደ ሩቅ አገር ሲሄድ ይችን አንዲት በግ ጥሎ ላለመሄድ ብሎ ለጎረቤቱ ለባለጸጋው ብዙ በግ ላለው ባለሀብት አደራ ብሎ ይችን አንድ በግ ሰጠው። እስክመጣ መጣ ጠብቅልኛ ነው። እሺ ብሎ ይህንን በግ ተቀበለ። የባለጸጋ ከዚያስ እንግዳ መጣበት። የባለጸጋ እንግዳ ሲመጣበት ግን ካሉት በጎች መካከል ማረድ ሳስቶ የዚህን ሰው የአንዲት በግ አረደበት። ይህ በደል ተፈጽሟል በአገርህ አለው። ዳዊት አዘነ። ይሄ ሰው ምናምንቴ ነው አለ። ስለ አንድ ፈንታ አራት እጥፍ ይመልሳል። ስንት እጥፍ። ንጉሥ ሆይ የፈረድከው በማን ላይ ነው? በራስህ ላይ ነው። ያ ሰው አንተነህ አለው። ያ ሰው አንተነህ። አቤት የሰው ኃጢአት ስንሰማ ደስ ይለናል። ወደ እኛ ሲዞር እንዴት ያስደነግታል! ያ ሰው አንተነህ። መቶ በጎች አሉት የተባልከው፣ እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ብዙ ቁባት ነበሩት። አንተነህ፣ ባለብዙ ብዙ ሚስት አንተነህ። አንዲት አንዲት በግ አለው የተባለ ኦርዮ ነው። አምኖ ጥሎልህ ሄደ ጦር ሜዳ ሊዋጋ እንግዳ መጣበት የተባለው ፍትወትህ ነው፣ ጊዜያዊ ስሜትህ ነው። ከብዙ ሚስቶች ጋር ልታሳልፍ ስትችል አደራ ብሎ የሰጠህን አንድ ሚስቱን ወሰድክበት፣ እሱንም የማስገደልከው። ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው። ዳዊት ይገርማቸዋል። ምመናል ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለው? አራት እጥፍ በለሰለት እግዚአብሔር። አራት እጥፍ እንዴት? ከዚህ ሴት ከቤርሳቤ ከኦሪዮ ሚስት የተወለደው ልጅ ጥቂት ቀን ታሞ ታሞ ዳዊት አልቅሶ ማርልኝ ብሎ ጮሆ ጮሆ እግዚአብሔር አልሰማውም። ልጁ ሞተ። አንድ በሉ ሁለት፣ የዳዊትን ሴት ልጅ ሴት ልጁን ወንድ ልጁ አምኖን የሚባል ወንድ ልጁ ተነስቶ ትዕማር ትባላለች፣ የገዛ እህቱን ደፈራት። የገዛ እህቱን በቁሙ አቀበራት፣ አዋረዳት። ዳዊት አለቀሰ። ስንት ሆነ? ሶስተኛ። የዳዊት ሌላ ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ይህን ደፋሪውን አምኖንን ገደለው ስንት ሆነ ሶስት ገዳዩ አቤሴሎም ደግሞ ዳዊት ላይ አምጾ በጦር ሜዳ ተገደለና ሞተ ስንት ሆነ አራት እጥፍ መለሰለት እግዚአብሔር አንዳንዴ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምርብኝ እንደዚህ እንዳትሉ ምመናል የቃልህን ፍሬ ሊያበላህ ይችላል እግዚአብሔር የማይሰማ እንዳይመስላችሁ አሁን ይህን ልነምን አነሳው ዳዊት የሰው ሚስት እስከ ማስገደል ድረስ የደረሰው ኃጢአቱ ምን ለማድረግ ነው? መልሱልኝ። ኃጢአቱ ተደበቀ አልተደበቀም? ይኸው ቁጭ ብላችሁ እዚያ አውደ ምሕረት ላይ የዳዊትን ኃጢአት እየሰማችሁ ነው አይደለም። እኔው በአደባባይ እየተናገርኩ ነው። ገና ሌላ ደብሬ እጅ እናገራለሁ። ዳዊት ከዘመኑ ሰዎች ኃጢአቱን ደብቃለሁ ብሎ ነበር። መማሪያ ሆኖ በዓለም ላይ ሁሉ የዳዊት ኃጢአት መነገር ጀመረ። መማሪያ ከመሆን ይሰውራችሁ። አይገር ወንጌል ላይ ራሱ ኃጢአቱን እኮ አልደበቀለትም እግዚአብሔር። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ እሴይም ዳዊትን ወለደ ብሎ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት? ኃጢያትን ስትደብቅ እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። ኃጢያታችንን ለመግለጥ እግዚአብሔር ኃይሉን ያድለን። አሁን ንስሐ ስትገቡ ምእመናን፣ ብዙዎቻችን ካህን ፊት ቀርበን ቅኔም እናረጋለን። ስንናዘዝ አንዳንድ ሰው እንደው አባ በቃ የኔ ኃጢያት ምኑ ይነገራል፣ በቃ ባጭሩ ኃጢያት የተባለውን በሙሉ ምን ብያለሁ፣ ሰርቻለሁ። እንደዚህ ማለት ይቻላል? ሐኪም ቤት ቀርባችሁ እስቲ ዶክተሩ ፊት፣ ዶክተር የኔ በሽታ ምኑ ይነገራል፣ ባጭሩ በሽታ የተባለውን ሁሉ ታምሜያለሁ ትላላችሁ? አትሉ። ይወጋኛል፣ ይሸቀሽቀኛል፣ በዚህ ገብቶ በዚህ ወጥቶ ብለን የምንታከመው በሽታውን የደበቀ ምን የለውም፣ ኃጢአቱን የደበቀም ስርየት የለውም። አባቶቻችን ካህናት ጹሙ፣ ጸልዩ፣ መጽውቱ፣ ስገዱ የሚሉን ሊያሰቃዩን ሊቀጡን አይደለም። ቤተ ክርስቲያን ሀኪም ቤት ናት እንጂ ፍርድ ቤት አደለችም። ለኃጢአታችን ቅጣቱንማ ፍታ ብሔር ላይ ሄዳ አንብብ። ቤተ ክርስቲያን ጾሙን፣ ጸሎቱን፣ ስግደቱን የምትሰጠን ወደ ማን ልታቀርበን ነው? ወደ እግዚአብሔር